ሰላም ጤና ይስጥልኝ! ክቡራትና ክቡራን ተመልካቾቻችን፣ ከቲም ቀበና ኮሚኒኬሽን ከተመረጡ የሳምንቱ ዜናዎች ጋር ሶስና ዳነ ነኝ። በቅድሚያም አርዕስተ ዜና፤ የወርቃማ ሰኞ የእውቀትና ተሞክሮ ሽግግር ለሰራተኛው ተደረገ። የአራዳ ክፍለ ከተማ ወረዳ ሰባት ወጣቶችና ስፖርት ጽህፈት ቤት የስፖርት ምክር ቤት ጉባኤውን አካሄደ። የስማርት ሲቲ ግንባታ እንዲሁም የመንገድ ጽዳት ስታንዳርድ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። አካል ጉዳተኞች በማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎ ያላቸውን አበርክቶ ከፍተኛ በመሆኑ ሊበረታታ ይገባል ተባለ። አስተዳደሩ የባለ ጉዳይ ቀናትን በልዩ ሁኔታ አገልግሎት እየሰጠ እንደሚገኝ ተገለጸ። የሰቆጣ ዲክላሬሽን ፕሮግራም ተጠቃሚ ለሆኑ እናቶች የአልሚ ምግብ ድጋፍ ተደረገ። ወደ ዝርዝሩ እናልፋለን። የወርቃማ ሰኞ የእውቀትና ተሞክሮ ሽግግር ለሰራተኛው ተደረገ። በአራዳ ክፍለ ከተማ ወረዳ ሰባት አስተዳደር ፐብሊክ ሰርቪስ የሰው ሀብት ልማት ጽህፈት ቤት በወርቃማ ሰኞ የእውቀትና ተሞክሮ ሽግግር ለሰራተኛው አካሄደ። የእውቀትና ተሞክሮ ልምዳቸውን ያካፈሉት የአዲስ አበባ ከተማ አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ ቢሮ የህፃናት መብት ቡድን መሪ የሆኑት አቶ አናንያ ያዕቆብ ሲሆኑ ራሳችንን የተሻለ ስኬታማ ቦታ ላይ ለማድረስ እና ለመለወጥ ዝግጁነታችን የንስር የመብረር ከፍታ ያል ችሎታ ሊኖረው ይገባል ሲሉ ገልጸው፣ አያይዘውም ራስን በአንድ ቦታ ላይ አጥሮ ከመቆየት ሌሎች ለስኬት የሚያበቁ ሙከራዎችን በመሞከር ለትልቅ ደረጃ መድረስ ይቻላል ሲሉ ልምዳቸውን አካፍለዋል። በዕለቱም የወረዳ ዋና ስራ አስፈጻሚ አቶ ጸሀዬ ብርሃኑ ተገኝተው እንደተናገሩት የወርቃማ ሰኞ ዋናው አላማው የእውቀትና ተሞክሮ ሽግግርን በመለዋወጥ አንዱ የአንዱን ጥንካሬና የስራ ስኬታማነትን በመውሰድ ራስን የተሻለ ከፍታ ላይ በማድረስ ከራስ አልፎ የተገልጋዩን እርካታ ከፍ ማድረግ ያስችላል ብለዋል። የፐብሊክ ሰርቪስ የሰው ሀብት ልማት ጽፈት ቤት ኃላፊ ወይዘሮ ሜሮን ጎሳኤ በበኩላቸው ሰኞ የሳምንቱ መጀመሪያ የስራ ቀን እንደመሆኑ ሁሉም ሰራተኛ አዲስ የአገልጋይነት መንፈስ በመላበስ ተቋማዊ ውጤታማነትን ማሳደግና የተገልጋይን እርካታ እንዲጨምር በቅንነትና በታማኝነት አገልግሎት መስጠት አለበትም ብለዋል። የአራዳ ክፍለ ከተማ ወረዳ ሰባት ወጣቶችና ስፖርት ጽህፈት ቤት የስፖርት ምክር ቤት ጉባኤውን አካሄደ። የአራዳ ክፍለ ከተማ ወረዳ ሰባት ዋና ስራ አስፈጻሚና የስፖርት ምክር ቤት ሰብሳቢ የሆኑት አቶ ፀሀዬ ብርሃኑ በጉባኤው እንደገለጹት መንግስት የስፖርቱን ዘርፍ ብን ለማጠናከር በርካታ የስፖርት ማዘውተሪያ ቦታዎችን በመገንባት የወጣቶችን ተጠቃሚነት ለማረጋገጥ እየሰራ እንደሚገኝና ሁሉንም የእድሜ ደረጃን ባማከለ መልኩ የስፖርት ማዘውተሪያ ቦታዎችን የማስፋፋት ስራዎችን በቀጣይም ተጠናክሮ እንደሚቀጥል ተናግረው ተናግረዋል። የአራዳ ክፍለ ከተማ ወረዳ ሰባት ወጣቶችና ስፖርት ጽፈት ቤት ኃላፊ አቶ ተካ ደመቀ በበኩላቸው ወቅቱን በጠበቀ የምክር ቤት ጉባኤውን በማካሄድ የስፖርቱን ዘርፍ በማጠናከር ያሉትን ክፍተቶች በመለየትና መፍትሄ በመስጠት ተተኪው ትውልድ ላይ ትኩረት ሰጥቶ ለመስራት እንዲያስችለንና የ2017 በጀት ዓመት እቅድ አፈጻጸምና የ2018 በጀት ዓመት እቅድን የጋራ በማድረግ ውጤታማ ስራዎችን በጋራ ለመስራት እንደሆነ ተናግረዋል። የስማርት ሲቲ ግንባታ እንዲሁም የመንገድ ጽዳት ስታንዳርድ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። የአራዳ ክፍለ ከተማ ወረዳ ሰባት አስተዳደር ጽዳትና ውበት ጽፈት ቤት በስሩ ለሚገኙ የጽፈት ቤት ባለሙያዎች የስማርት ሲቲ ግንባታ ምንነትና አስፈላጊነት እንዲሁም የመንገድ ጽዳት ስታንዳርድ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። በእለቱ የጽፈት ቤት ኃላፊ የሆኑት ወይዘሮ ጸገነት ጥበቡ እንደገለጹት አዲስ አበባችን ብቻ ሳትሆን ኢትዮጵያ በኢኮኖሚ የላቀች በዓለም አቀፍ ደረጃ በስማርት ሲቲ የምትወዳደር መሆን አለባት። ለዚህም የሁላችንም ትብብርና ተሳትፎ ያስፈልጋልን፣ ብለዋል። በመጨረሻም ሰልጣኞች የተለያዩ አስተያየቶችን የሰጡ ሲሆን ከነዚህም መካከል የተሰጠው ስልጠና ወቅታዊና ለስራዎቻችን መሳካትና ውጤታማነት ከፍተኛ ሚና ያለው ስለሆነ ያገኘነውን እውቀትና ክህሎት ወደ ተግባር በመቀየር ጽዱ፣ ውብና ምቹ ተመራጭ ከተማን በመፍጠር ሁላችንም በኃላፊነት ስሜት መስራት ይጠበቅብናል ብለዋል። አካል ጉዳተኞች በማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎ ያላቸውን አበርክቶ ከፍተኛ በመሆኑ ሊበረታቱ ይገባል ተባለ። የአራዳ ክፍለ ከተማ አስተዳደር ወጣቶችና ስፖርት ጽፈት ቤት ከክፍለ ከተማው ሴቶችና ሕጻናት ማህበራዊ ጉዳይ ጽፈት ቤት ጋር በመተባበር በክፍለ ከተማ ደረጃ አስራ አምስተኛውን የአካል ጉዳተኞችና መስማት የተሳናቸውን የአንድ ሳምንት የሚቆይ የስፖርት ፌስቲቫል ውድድር ያስጀመረ ሲሆን አካል ጉዳተኞች በማህበራዊ ኢኮኖሚያዊና ፖለቲካዊ ተሳትፎ ያላቸውን አበርክቶ ከፍተኛ በመሆኑ ሊበረታቱ እንደሚገባ ተገልጿል። አስተዳደሩ የባለጉዳይ ቀናትን በልዩ ሁኔታ አገልግሎት እየሰጠ እንደሚገኝ ተገለጸ። በአራዳ ክፍለ ከተማ ወረዳ ሰባት አስተዳደር በሁሉም ጽህፈት ቤቶች የሮብና አርብ ባለጉዳይ ቀናትን በልዩ ሁኔታ የተቀናጀ አገልግሎት እየሰጠ መሆኑን ምልከታ ተካሂዷል። በአስተዳደሩ በተለይም ባለጉዳይ የሚበዛባቸውን ጽህፈት ቤቶች ቅድሚያ በመስጠት የመልካም አስተዳደር ችግርና ቅሬታ ያላቸው ያላቸውም የህብረተሰብ ክፍሎች ከጽህፈት ቤት ኃላፊዎችና ባለሙያዎች ጋር በመሆን በአንድ ማዕከል አገልግሎት ፊት ለፊት በመገናኘት የባለ ጉዳይ ቅሬታዎችን የሚፈቱበት ተገቢውን ምላሽ እየሰጠ ያለበትን ሂደት ተጠናክሮ መቀጠሉን የወረዳው ኮሚኒኬሽንና ፐብሊክ ሰርቪስ የሰው ልማት ጽህፈት ቤት ተዘዋውሮ ምልከት አካሂዷል። የሰቆጣ ዲክላሬሽን ፕሮግራም ተጠቃሚ ለሆኑ የነፍሰ ጡር ሴቶችና አጥቢናቶች የአልሚ ምግብ ድጋፍ ተደረገ። በአራዳ ክፍለ ከተማ ወረዳ ሰባት አስተዳደር ሴቶችና ህጻናት ማህበራዊ ጉዳይ ጽህፈት ቤት የሰቆጣ ዲክላሬሽን ፕሮግራም ተጠቃሚ ለሆኑ ነፍሰ ጡር ሴቶችና አጥቢ እናቶች የአልሚ ምግብ ድጋፍ የአራዳ ክፍለ ከተማ ሲቪል ምዝገባና ነዋሪነት አገልግሎት ጽህፈት ቤት ኃላፊ ወይዘሮ አበባ ሻንታሙ የወረዳው ዋና ስራ አስፈጻሚ አቶ ፀሀዬ ብርሃኑ እንዲሁም የወረዳው አስተባባሪ አመራሮች በተገኙበት ተደረገ። የወረዳው ዋና ስራ አስፈጻሚ አቶ ፀሀዬ ብርሃኑ እንደገለጹት የአልሚ ምግብ ስርጭቱ ቀድሞ የህፃናትን መቀንጨር ለመከላከልና ተጠቃሚዎችን የምግብ ፍላጎት በመጠኑ የሚያቃልል እንደሆነና በዘላቂነትም ጤናማ የህፃናትን አስተዳደግ ለማረጋገጥ የሚያግዝ እንደሆነም ገልጸዋል። የአራዳ ክፍለ ከተማ ሲቪል ምዝገባና ኗሪነት አገልግሎት ጽህፈት ቤት ኃላፊ ወይዘሮ አበባ ሻንታሙ በበኩላቸው እንዲህ አይነት ድጋፍ ሀገር በቀል ስለሆነ ሊበረታታና ልጆቹ ያለምንም ችግር ማሳደግ እንዲቻል ይረዳልም ብለዋል የወረዳው ሴቶችና ህጻናት ማህበራዊ ጉዳይ ጽፈት ቤት ኃላፊ ወይዘሪት ወደሳለኝ በበኩላቸው ህጻናት ብቁ ጤናማ ና የነገ ሀገር ተረካቢ እንዲሆኑ አልሚ ምግብ በመስጠት የህጻናትን መቀንጨር ለማስቀረት ና ችግረኞችን በኢኮኖሚ ለመደገፍ መርሃግብሩ መዘጋጀቱን አክለውም ገልጸዋል